በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበትን በሰባት ማተብ የተዘጋው መጽሐፍ አየው። ብርቱን መልአክ መጽሐፉን ይዘረጋ ዘንድ ማዕተቦቹንም ይፈታ ዘንድ የሚገባው ማን ነውን ብሎ በታላቅ ድምፅ ሲያውጅ አየው። በሰማይ ቢሆን በምድር ላይ ቢሆን፣ ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋው ወይም ሊመለከቱ የሚገባው ማንም ስላልተገኘ እጅግ አለቀስቱ። ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ስርና መጽሐፉን ይዘረጋ ዘንድ ሰባቱንም ማተቦቹን ይፈሳ ዘንድ ድል ነስቷል አለ። ኢየሱስ ጌታ ነው። በዙፋኑም በአራቱ እንሰሶች መካከል በሽማግሌዎች መካከል አንዱ አንዱ መካከል እንደታረደበት ቆሞ አየሁ። ሰባት ቀንዶችና ሰባት አይኖች ነበሩት፤ እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍ ናቸው። መጥቶ በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ አራት እንስሶችና ሀያ አራቱ ሽማግሌዎች በበጉ ፊት ወደቁ፤ እያንዳንዳቸው በገናና የቅዱሳን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ሀሌሉያ፣ መጽሐፉን ትወስድ ዘንድ ማተቦቹንም ትበጣ ዘንድ ይገባሃል። ፓርደሃልና በደምም ለእግዚአብሔር ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገንም ሁሉ፣ ከሕዝብም ሁሉ ሰዎችን ዋይታ ለአምላካችን መንግሥት እና ካህናት የሆኑ ዘንድ ያደረካቸውን በምድር ላይ ይነግሳል። ክብር ለመንፈስ ቅዱስ ኢየሱስ ክርስቶስ ጌታ ከቁጥር ምዕራፍ አምስት ከቁጥር አንድ እስከ ዘጠኝ ድረስ ነው ያነበብኩት። የተያዘ ክፍሎች ስለሆኑ ነው ማተኩሩ። መልእክቴ ከአንድ እስከ ስድስት ላይ ይሆናል። ክብር ለኢየሱስ ይሆናል። ሀሌሉያ ምን ይላል? በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋው መጽሐፍ አየሁ። ማንነሱ ያየው ማንም ይነግርን፣ ጎበስ ከጉባኤ መካከል ማንም ይነግርን አረዱ ቃጡ ማን ይባላል? ይሄ ሐዋርያ ዮሐንስ ብቻ አይደለም፣ ሐዋርያ ዮሐንስ ይባላል። ጌታ ኢየሱስ ክርስቶስ አስራ ሁለት ደቀ መዛሙርቶች ነበሩ። ከአስራ ሁለቶቹ መካከል ሐዋርያ ዮሐንስ እና ሐዋርያ ጴጥሮስ እንደገና ያዕቆብን እነ ሶስቱ ለይቶ ወደ ተራራ ከወሰዳቸው ከእነ መካከል ሐዋርያ ዮሐንስ ይባላል እና በዙፋኑ ላይ ይላል በተቀመጠ ይላል ዮሐንስ ሲመለከት ጌታ በእጅ በቀኙ ውስጥ በኋላ የተጻፈበትን በሰባት ማኅተም የተዘጋው መጽሐፍ አየው። እንዴት አየ መሰላቸው? ዝም ብለን አሁን እኔ እናንተ እንደምንተያየው አላየም። በስጋ ሆኖ አላየም። በእውቀቱ ሆኖ አላየም። በእግዚአብሔር መንፈስ ሆኖ ትልቅ ተራራ ፍጥሞ ደሴት በምትባል ላይ እየጸለ በጌታ ቀን ይለዋል ኢየሱስ ክርስቶስ ጌታ በእግዚአብሔር ቀን በእግዚአብሔር መንፈስ ቀን በእግዚአብሔር እግዚአብሔር መንፈስ ተሸክመው በመንፈስ ይሄንን ድምፅ ይሄንን የተዘጋውን መጽሐፍ አየ። የተዘጋ ነገር አየ። ኢየሱስ ጌታ እግዚአብሔር በመንፈስ ያኑራችሁ። እግዚአብሔር በመንፈስ ያኑራችሁ። ዝም ብሎ ስጋ በስጋ ከመመላለስ በመንፈስ ያውጣችሁ፣ በመንፈስ ያግባችሁ፣ በመንፈስ ያኑራችሁ። ምኞቴ ላይ ነው። በዚህ ማለዳ ወገኖቼ፣ ይሄ ሰው እግዚአብሔር ሲያስተምረኝ በመንፈስ ሲሆን እንዴት አለዳ አሜን አሜን፣ እግዚአብሔር ለኛ ሲመጣ በመንፈሱ ሆኖ ያገኛል። በመንፈሱ የሆኑ ሰዎችን እግዚአብሔር ያገኛቸው። በመንፈስ ማለት ምን ማለት? በጸሎት ከእግዚአብሔር ጋር ቦታ ይዞ፣ ጊዜ ይዞ እግዚአብሔር ተናገረኝ፣ አመልካለሁ፣ ጸልያለሁ፣ ጸሎቴን ስማ ብሎ እግዚአብሔር በደሞ ላይ የተጠባበቀ እግዚአብሔር ግን ድምፅ ሰጣ። ወሮቼ በሰመራት እግዚአብሔርን የሚፈልጉ ሰዎች አንዳቸው አያጡ፣ ነገራቸው አያጡ እግዚአብሔርን የሚፈልጉ ሰዎች አያጡም። እግዚአብሔርን የሚለምኑ ሰዎች አያጡም። ይህ ዮሐንስ ለምንና በመንፈስ በፊጥኑ ደስ የድረ ቆሙ ባየበት ምን አየ? የተዘጋ በሰባት ማተብ ሰባት ማተብ አንድ ማተብ ራሱ በጣም ከባና። ብዙ ጊዜ አይታችሁ ከሆነ ሰዎች ሲካሰሱ በምንድነው የሚጸድቀው ካላቸው ደብዳቤ ጻፍና ምን አለው? ማተብ አለው ማተብ ያለው ነገር በጣም ከባድ ነው። እሱን ይዞ በፍርድ ቤታቸው ላይ ይቀርቡና የፍርድ ውሳኔያቸውን ይጠባበቃሉ። ማተሙ ካለው ወንጀልን ከሰሩ ወንጀል እንደተሰራ ወይ ሞት ወይ ደግሞ የስንት ዓመት እስራት ፍርዳቸው በጣም እስከሚመጣ ማተብ የያዘው ነገር ከባድ ነው። ስለዚህ ይሄ አንድ ማተብ አይደለም። ስንት ማተብ? ሰባት ማተብ። ይህ የሰው ማተብ ሳይሆን ሰይጣን ያተመው ማተብ፣ ክፉ ማተብ ምን ላይ ሰማይ ላይ ምድር ላይ ጨለማ እንዲሆን ሞት እንዲሆን እልቂት እንዲሆን ረሃብ እንዲሆን በሽታ እንዲሆን ውልቀት እንዲሆን ምድር ላይ ሰው እጅ ላይ ኪሳራ እንዲሆን የአንተ መጣ ሰላም እንዳይኖር ፍትህ እንዳይኖር እና በሰባት ማተም ከተዘጋ በኋላ ድንግዝግዝ ነው ምንም የሚቀላ ነገር የለም ጭንቀት ነው

ማንም ሰው አልተቻለው። ማንም ብርቱ ከመላእክቶች ሁሉ የመላእክት አለቃ መጽሐፉን ሊያወል አልቻለም። መጽሐፉን ሊዘረጋ አልቻለም። ሊመለከት አልቻለም። መጽሐፉን ከፍቶ መልስ ሊሰጥ አልቻለም። አይከብድም። ዝምታ አይከብድም። የሆነ ነገር ጭንቀት መጥቶባችሁ ብትወጡበት ነገር ሲጨላለማችሁ፣ አይጨንቅም፣ አይከብዳችሁም፣ አይከብድም መልሱን ለማይቻል ይሱ በጣም የእግዚአብሔር ሰው ስለሆነ ለምድር ስለቀና አገልጋይ ስለሆነ ከእግዚአብሔር መልእክተኛ ስለሆነ ያን ያዩ ነገር አስጨነቀው። ምድር ላይ ነበረው ሰው ላይ ነበረ። በጊዜው አንደኛ ከዛ ሁለተኛ እንደዚህ በሰማይ ተመልከቱ። ብርቱ መላክ ሊዘረገው እንዳይም አልቻለም። በሰማይ ቢሆን ከምድር በታች ከምድር፣ ይቅርታ በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት መለከት ማንም አይተቻለ። አሁን ሁለተኛ ማንም በሰማይ ቢሆን ከሰማይ በላይ ቢሆን ከሰማይ ሰማያት በላይ ቢሆን መለከት ከምድርም በታች ያሉ ባለስልጣናት የተባሉ የተማሩ አለቆች፣ ፈላስፎች፣ ዶክተሮች፣ ፕሮፌሰር የሚባሉ ሳይንሶች የሚባሉ ማንም ሊመለከተው አልተቻለ። ተስፋ አስቆርጥ

የሚመለከተው የሚገባው ማን ነው ማን ነው? ማንም ስላልተገኘ ምን ሆነ? የሦስተኛው ደግሞ በጣም ከባድ ነው፣ ምሬ ነው። ምን መጣ ምን መጣ? ተናገሩ እንጂ መጣ። በእጃችሁ ያለ ሞባይል እኮ በእጃችሁ ያለ ለቅሶ ሆነ እስቴ፣ ለቅሶ ሆነ እስቴ። ለቅሶ ደስ ያሰኛል እንጂ ለቅሶ ደስ እንትን፣ ትዝናኑበታላችሁ። እንደው እንደ ሆረር ፊልም ቁጭ ብላችሁ ትከተሉታላችሁ እንደ ገበላ ታሪታላችሁ እንደ ፊልም ይታያል አይታይም? ለቅሶ ይዘገንና፣ ለቅሶ በጣም ይዘገንጥታል። ጎረቤቶቻችን አካባቢ የማናቃቸው ራቅ ብሎ ሞቶ ነው። ከቤተሰብ መካከል እየታመመ ሰው ነው በጣም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 ወንጀል አንድ ጊዜ ለቅሶ ምድር ላይ የበዛበት ብዙ ሰው ሞቷል። እህ በገዛ ቤተሰቦች ሲሞቱ አይቻለው። ሌሎች በቃ በቃ ሲሞቱ አይቻለው። አጎታ ክስ የሚቀር ወንድም ሲሞቱ አይቻለው። በጣም ብዙ ተራክሶ ሲሞቱ አይቻለሁ። በአንድ ወቅት ግን ያየሁት ለቅሶ በዚህ ምድር ላይ እንደዛ አይቻለው። እና የሆነ ሀሰት ነገር መሰለና አንዳንድ እውነት ነበር የሚለቀሰው ለተወለደው ነው

እየተጸለ ያለ በቃ ከማወቀ ምሽት ላይ አንድ ሰዓት ሆኖ እኩለ ሁለት ሰዓት የሻ ጊዜ በቃ እንዱ የተጣጠበለ ሾርባ እየተዘጋጀ አንዱ ሰው ወጣ ብሎ መጣና ከሱቅ ሆነ ነገር ሊገዛ መለ ሲመጣ፣ ወይ ለቅሶ ለቅሶ ሰምቼ መጣሁ። ምን አይነት ለቅሶ? በቃ በጣም ከባድ ለቅሶ። ከዛ ስሰማ ጠቅላይ ሚኒስትር መለስ በጣም አስደነግጠው። የሀገር መሪ አገሩ ጠቅሎ የያዙ ማንም የማይደፍራቸው ናቸው ማንም ሞት ያገኛቸው ብለ ለማይ ሰገድ ያላሰባቸው ሰው ግን እና በዛው ወቅት ላይ ኢትዮጵያ አልገጠማቸው ብርቱ ምንም ነበር። ሚዲያው ያለቅስ ነበር። ሰው በየቀበሌው ያለቅስ ነበር። ወረዳ አስተዳደር ሁሉ ክፍለ ከተሞች ያለቅሱ ነበር። ስቴዲየሙ ያለቅስ ነበር። በየቀበሌ ያሉ አዳራሾች ያለቅሱ ነበር። ጎዳናው ያለቅስ ነበር። በፈረስ ቦታ በመኪና ዓለም በሙሉ አፍሪካ በሙሉ እነዚህ ታጠቆ ልብስ ጌታረቶ ይድርስቶይ ለሶ ደደርሴ ወይም ጸሎት ከጨረስኩ በኋላ እንደውም እንደሰበታ ተወክዬ ነው የሄድኩት፣ እንደሰበታ በጌታ እምነት እኔ በሚዲያ ሁሉ በብዙ ሚዲያዎች ያስተላለፍ እና የበሳቸው ሐዘን ጠልቅ እልፈት ነው።

ልክ 83 በርንዳላ አደር ነበር። ወንጌል ተሰድጭና ክባድ መከራ ፈተና ውስጥ ነበር። ከዛም ወር ቤተ ክርስቲያን ሁሉ ዝግ ነበር ሰው የሚያመልክበት። እኔና እናንተ እንደዚህ አይነት ነጻነት አልነበረም። አንዳንድ ቤተ ክርስቲያን ነበር ክፍት የነበረችው። እንደፈንሻ ዘመካሪ ኢየሱስ ሰሜነሪ መካንሽ ነበር የነበረው። ከዛ ቆይቶ ነው ሁሉ ወንጌል ቀጠና ሁለት የተከፈተ ቆይቶ ነው። ከዛ ጌጃ ቃል ወደ ተከፈተ ምን ሶስቱ ሲከፈቱ አይቼዋለሁ ተራ በተራ እ ከዛ ገነት ቤተ ክርስቲያን የተከፈተችው ተራበት ነው እና ስለዚህ እሳቸው በመጡበት ዘመን መንግስት እግዚአብሔር በእውነት የሚወዱ መሪ ናቸውና የተዘጉ የአምልኮ ስፍራችሁን በምን ምን አድርጉ አስከፈቱልን፣ አምልኮ ብሎ ነፃነትን ሰጡን። የደርግ አምባገነነት ምን አድርጉ ገርስ ሰዋል እና ስለዚህ እናመሰግናቸዋለን። ይህ ነፍሳቸውን በአጸደ ገነት ያስጠራለ ወዳው እዛ ከዛ ነው

ከባድ መራራ ነገር እዩት የሚታለፍ ይመስል ነበር። እቺ ምድር እንደ ምድር ኢትዮጵያ እንደ ኢትዮጵያ የምትቀጥል ይመስል ነበር። መቅደስ አይ መስልም ሁሉ ሕዝብ ሰሜን፣ ደቡብ፣ ምስራ፣ ምዕራቡ፣ አፍሪካ፣ አውሮፓ ሁሉ ዋይ። ከዛ ደግሞ የቀብር እለታቸው ወደ መጨረሻ ደግሞ የኢትዮጵያ የአውሮፓ መሪዎች በሙሉ መጥቶ፣ አፍሪካ መሪዎች ሁሉ መጥቶ ሁሉ ውስጥ አንዱን ጠብቆ እኛ እኮ ከዚህ ከመሪዎቻችሁ ስልኮ ቁጭ ብሎ እሳቸው ሲያወሩ እኛ ቁጭ ብለን ማዳመጥን ምንፈልግ እኚህ ሰው ወይም በሰማንያ ወይም በመቶ አመት ኢትዮጵያ እንደዚህ አይነት መሪ ሊያገኙ ተብሎ አስተያቸው ሊሰጡ ናቸው። አንጃ ከልባቸው። ከዚህ የተነሳ ምን ነበረ? መራራ ሀዘን ነበረ፣ ጥልቅ ነበረ። ኢትዮጵያ ግራ ተጋብቷት ነበረ። ማን መሪ ይሆናል ተብሎ ነበረ። ማን ግን እግዚአብሔር ስለነበረ፣ ኢየሱስ ጌታ ነው። እግዚአብሔር በዙፋኑ ላይ ስለነበረ በዛ ሀዘን መካከል ጣልቃ ገብቶ ምድር ላይ እልቂት ሳይመጣ እግዚአብሔር ሁሉ ሀዘን አንስቶ ኢትዮጵያን ደግሞ ማስተዳደር ጀመረ። ኢትዮጵያን የሚመራ ደግሞ መሪ አዘጋጀ። ከስር ተመልከት። ኢየሱስ ጌታ ነው። አይኑ ተከፈተለት ነበረ የመራ

ዮሐንስ ደግሞ ከእግዚአብሔር መንፈስ የተወለደ የእግዚአብሔር ወገን ደግሞ የእግዚአብሔር መልክተኛ የእግዚአብሔር አገልጋይ የእግዚአብሔር ባህርይ የሆነ ሰው በፊት ነው። ደሴት ላይ በመንፈስ በጸሎት ባለበት እግዚአብሔር ባህሪ በመንፈስ አሳየው። እግዚአብሔር በመንፈስ ሆናችሁ ያሳያችሁ። በመንፈስ በሆነባችሁ ሰማይ በእናንተ ላይ ይዘጋ። ራይል መጥፋ፣ ሁለት ልጆቿ ሞቱባት። ከሞቱባት በኋላ ባጭሩ እንዲህ ይላል መጽሐፉ፣ ራይል ስለ ልጆቿ ሀይል አለቀሰችን እና መጽናናትን አልወደደችም ይላል። አልተጽናናችም። ሁሌ ዋይ ትላለች፣ ሁሌ እንባ ታፈሳለች፣ ሁሌ ደረቷ ተጠቃለች፣ ሁሌ ታለቅሳለች። እግዚአብሔር ከአዘን ያደነ እግዚአብሔር ከክፉ አዘን ያድናችሁ። እግዚአብሔር ከክፉ አዘን ያድናችሁ። ሐዘንተኛ ውጣ አላችሁ። ሐዘን ውጣ አላችሁ። እግዚአብሔር ከሐዘን ውስጥ ያውጣችሁ። የሐዘንን ማቅ እግዚአብሔር ይግደድላችሁ። ሐዘን ጨለማ ነው። ሐዘን ክፉ ነው። ሐዘን ይረብሻል። ሐዘን እንቅልፍ ይነሳል። ሐዘን ሰላምን አይሰጥም። ሐዘን በጣም ከባድ ነው።

ከምድራችን ላይ ያንሳ፣ ከኢትዮጵያ ላይ ያንሳ፣ ከመሪዎች ላይ ያንሳ፣ ከንግድብ፣ ከንግድብ፣ ከድንገተኛ ክፉ ነገር ያንሳ፣ ዋይታ እግዚአብሔር ያንሳ። ይውለ ሶስት ነገሮች አራት ነገሮች ስላልተገኘ የመጨረሻ ምን ሆነ?

እንደዚህ ላል አንደኛ መፍትሄው ከሽማግሌዎች አንዱ አታልቅስ እኖ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ በሰባት ማተቦቹን በሰባት ማተብ ይፈታ ዘንድ ሰባቱን ማተብ ይፈታ ዘንድ ድል ነሥቷል አለ። ኢየሱስ ጌ

ጭንቀት ያብቃ፣ ጭንቀት ያብቃ፣ ነጥሰ ያብቃ፣ ፍራት ያብቃ፣ ትርቀጠ ያብቃ። ፈረሪ በቀን የሚያስ ደነግጣቸው ይመጣ፣ ፈረሪ በቀን የሚያስ ደነግጣቸው ይመጣ፣ ፈረሪ በቀን የሚያስ ፈራራቸው ይመጣ፣ አውራው ይመጣ፣ የስድስት እና ስድስት መንፈስ ይመጣ፣ የጊዜው ረሀብ ይመጣ፣ የጊዜው ችግር ይመጣ፣ የጊዜው የኢኮኖሚ ውድነት ይመጣ